ሾርቱ ቪዲዮ ላይ ለምንድን ለምንድነው ኮሜንት የማይጻፍልን? ለምንድ ለምንድነው ቪው እንትነ ይታያል ግን ለምንድነው ኮሜንት ማይጻፍልን ብላችሁ የሁላችሁም ጥያቄ ነው። በነገራችን ላይ በፊት እኔ ራሱ እንደዛ ነበር ማለት ነው። አሰላሙ አሊኩም ወራህመቱላሂ ወበረካት የመድ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ቪዲዮን ላይክ ሼር በማድረግ ጀምሮት? አዳዲሶች ሰብስክራይብ ላይክ ኮሜንት አድርጉልኝ፣ ነባሮች ደግሞ ላይክና ኮሜንት በማድረግ ጀምሮት እዚህ ቻናል ላይ ሁሌም ስለ ዩቱብ ማረጃ ነው እንትን የሚያደርግላችሁ ስለ ታብኔት ስለ ላይፍ አገባብ በቃ ዩቱብን በተመለከተ ነገር ያወኩትን ነገር እዚ ቻናል ላይ ይለቃለው። ሁሌ በለቀኩ ሰዓት ለእናንተ የሚጠቅሙ ቪዲዮ ነው የሚለቀው። በለቀኩ ሰዓት እንዲ ደርሳችሁ የድውል ምልክቱን ኦን ማድረጋችሁ ነው እንዳትረሱ ላይክ ሼር ሰብስክራይብ በማድረግ ጀምሮት። እና ብዙ ጊዜ የኔ ራሱ ጥያቄ ነበር ማለት ነው። በኋላ ላይ ችግሩ ምንድን ነው ብዬ ቪዲዮ ላይ ገብቼ ቼክ ሲያደርግ የብዙዎቻችን ነው በነገራችን ላይ የኔ ብቻ አይደለም ማለት ነው። ከዛ ወደ ዩቱብ ቻናላችሁ ትገባላችሁ። ቪዲዮን የእያንዳንዱን የተጫናችው ቪዲዮዎቹ ፕራይቬት እንዳልሆነና ቼክ ማድረግ አለባችሁ ማለት ነው። እኔ ብዙ ጊዜ ብዙ ጊዜ ለምንድ ነው ኮሜንት እንትን ላይ የማይጻፍልኝ ሾርት ቪዲዮ ላይ ብዬ ብዙ ጊዜ ጥያቄ ሆንብኝ ነበር ማለት ነው። እኔ ችግሩን የፈታሁት ሰሞኑን ነው። ብዙዎቻችሁ ማታቆ ስላላችሁ ብዙዎቻችሁ እንደኔ ያጋጠማችሁ ስላላችሁ በዚህ አጋጣሚ ቪዲዮ ልስራላችሁ ብዬ ነው። ከዛ ሾርት ቪዲዮዎቹ ላይ ትገባላችሁ። ሾርት ቪዲዮዎቹ ላይ ስትገቡ የብዙዎቻችሁ እንደዚህ ነው። ገባችሁ እንደዚህ ነው ማለትም አሁን እኔ ራሱ የለቀኩ ሾርት ቪዲዮ በሙሉ እንደዚህ ነበረ ማለት ነው። ከዛ አሁን እኔ ከፕራይቬት አውጥቼው ነው ማለት ነው። ብዙ ጊዜ ረዥም ቪዲዮ ስንለቅ ዩቱብ ስቱዲዮ ላይ እንትን ብዙ እንዳይቀርጽብኝ ዩቱብ ላይ እንትን እንዳይቀጣኝ ማለት ነው። ብዙዎቻችን ጥንቃቄ የምናደርገው የት ነው? ረዘም ያለ ቪዲዮ ዩቱብ ስቱዲዮ ስለምንቀርጽ ዩቱብ ስቱዲዮ ላይ ማለት ዩቱብ ስቱዲዮ ላይ ምንድን ነው የምትሳሳችን እና ዩቱብ ስቱዲዮ ላይ ረዘም ያለ ቪዲዮ ዩቱብ ስቱዲዮ ላይ ገብተን ስለምንለቅ ፕራይቬት እንዳልሆነ በህፃናት እንዳልሆነ ቼክ አድርገን ሬስ ፅፈን አስተካክለን ምን ብለን ነው የምንለቀው። ገባችሁ? ሾርት ሲሆን ደግሞ በዩቱብ በራሱ ነው የምንለቀው ማለት ነው። የዛኔ ስንለቅ ደግሞ ፕራይቬት እንደሆነ በቃ እንትን እንደሆነ ብዙም ቼክ ሳናደርግ ነው የምንለቀው ማለት ነው። ግን ይሄ እንዴት ነው ፕራይቬት ሲላችሁ፣ በህፃናቶች አደለም ግን ለሰዎች ይደርሳል ግን ሰው ጋር ደግሞ ብዙዎቻችን ኮሜንት እንዳይጽፍልን ሙሉ ለሙሉ እንትን አይሆንም ማለት ነው ኮሜንት መጻፍ አይችልም። እኔ ብዙዎቻችሁ ሳይ ኮሜንት መጻፍ አይቻልም ማለት ነው ያ ለምንድን ነው እንትን የሆነ ነገር አለ የተሳሳተ ነገር አለው ማለት ነው እና አሁን ላሳያችሁ እኔ ባስተካከልኩበት መንገድ ነው ግን እኔ ሰው ጋ ሲደርስ ቪዲዮ ይታያል ግን ሰው ገብቶ ኮሜንት መጻፍ አይችልም። እኔ ግን በዚህ ሲያየው ምንድ ነው ኮሜንት በዚህ ሲያየው ግን እኔ ጋ ኮሜንቱ ክፍት ነው። ሰው ደግሞ እኔ ለእኔ ኮሜንት መጻፍ አይችልም ማለት ነው። ከዛ እንዴት እንዳስተካከልኩት አሁን ላሳያችሁ ማለት ነው። ቪዲዮ የኔ እንዴት እንደሆነና የሁሉም ሾርት ቪዲዮ እንደዛ ነበረ በነገራችን ላይ በቃ አሁን አስተካክየውን አሁን ሰው ገብቶ ለኔ ኮሜንት መጻፍ ይችላል ማለት ነው። እና አሁን ልግባላችሁ ወደ ዩቲዩብ ገብቻለሁ፣ ወደ ሾርት ቪዲዮ ገብቻለሁ። ከዛ ያያችሁ እንደዚህ ነው። አሁን ይሄ እዚ ጋ ምንም ነገር የለውም። አሁን ይሄ ፕራይቬት አይደለም ማለት ነው። አሁን እነዚህ ቪዲዮዎች ክፍት ናቸው፣ ሰውም ደግሞ ኮሜንት መጻፍ ይችላል ማለት ነው። ይሄ እዚ ጋ ይሄ ፕራይቬት ነው፣ ገባችሁ? እቺ የሰንሰለት ምልክቷ ካለችበት መቼም ፕራይቬት ነው። እንትን አድርጉ ማለት ነው። ከዛ ምንድን ነው የምታድርጉት እዚህ ጋ ሶስት ነጥብጣቡ አንትነካላችሁ ከዛ ደግሞ እዚጋ ዩቱብ ስቱዲዮ እንትን ሚዳለ እሱን ትጫናላችሁ የምታስተካክሉት ማለት ነው። ከዛ አያችሁ ይው እዚህ ጋ እዚህ ጋ አሁን ሰው ጋር ተደራሽነት ይኖረዋል፣ ግን ኮሜንት መጻፍ አይቻልም። እዚህ ጋር ስትገቡ ይሄው በህጻናት አይደለም። እዚህ ጋም ገብታችሁ ቼክ አድርጉ እናንተ ማለትም በህጻናት እንዳልሆነ የእያንዳንዱን ቪዲዮ ቼክ አድርጉት ማለት ነው። ምክንያቱም እኔ ራሱ እስካሁን ድረስ ኮሜንት ላይ ምንድነው መጻፍ ማይቻሉ ላይ ምንድነው ሾርት ቪዲዮ ላይ ኮሜንት ማይጻፍልኝ እያልኩኝ ጥያቄ ስነራ ዝግ ነው ሲለኝ፣ እኔ በዚ ገብቼ ሲያየው ክፍት ነው። እዛ ጋር ደግሞ ሰው ደግሞ እንትን ሲለው ኮሜንት ዝግ ነው ማለት ነው። ከዛ በኋላ እዚ ጋ እንትን ታደርጋላችሁ። ሬስ መጽሐፍ የፈለጋችሁትን ይታያችኋል። ቪዲዮ ሙሉ በሙሉ አልተለቀቀም ማለት ነው። ገባችሁ። ለእናንቴ ነው እንጂ የተለቀቀ የሚመስላችሁ ቪዲዮ ሙሉ ለሙሉ ተደራሽነትም አይኖረውም። ከዛ ይሄው እዚህ ጋር ትጫናላችሁ። እዚህ ጋር በህፃናት እንዳልሆነ ቼክ ማድረግ አለባችሁ። እዚህ ጋር እራሳችሁን ትጽፋላችሁ ወይ ባላቸው ቀባ ስለ እና ከዛ እዚህ ጋር እዚህ ጋር እንትንትላላችሁ። እዚህ ጋር ይሄው እንደዚህ ስትነኩት አያችሁ። ይሄ እንትን ከሆነ ጭራሽ ቪዲዮዋችሁ ቁልፍ ነው፣ ግን ይሄ ደግሞ መካከለኛ ነው ማለት ነው። ከዛ ምንድን ነው የምታደርጉት? ይችን አንደኛው ላይ ታደርጉታላችሁ። ከዛት ይመጣላችሁ። ከዛ ቪዲዮችሁ ከኬት መጀመር እንዳለበት እንትን ማድረግ ከፈለጋችሁ ቪዲዮችሁን አንድ ስትጫኑት ያመጣላችኋል። ከዛ አሁን የለቀዋለው ማለት ነው። አሁን ሰው እንደፈለገ ሾርት ቪዲዮ ላይ ምን ማድረግ ይችላል? አያችሁ ኮሜንት ማድረግ ይችላል ማለት ነው። ቅድም ጽሑፍ ነበረበት። አሁን እናንተ ወደኋላ መለስ ብላችሁ ማየት ትችላላችሁ። ድምፁን ላጥፋው፣ እናንተ እንደበል። አያችሁ ሰው ኮሜንት መጻፍ ይችላል ማለት ነው። እና በዚህ መልኩ ማስተካከል ትችላላችሁ። ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እኔ ስለ ኢትዮጵያ ያወኩትን ነገር ሁሉ በዚህ ኢትዮ ይለቅላችኋለሁ። እናንተ ደግሞ ማስተካከል በአንድ ስልካችሁ እያያችሁ በአንድ ስልካችሁ ደግሞ ማስተካከል ትችላላችሁ ማለት ነው። ስለምታበራሻቸውን ከልብ አመሰግናለሁ።